የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 32 ያዕቆብም መንገዱን ሄደ እግዚአብሔር መላእክትም ተገናኙት ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ የዚያንም ስፍራ ስም መሃይ ናይም ብሎ ጠራው ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም ሀገር ከፊቱ መልክተኞችን ላከ እንዲህም ብሎ አዘዛቸው ለጌታዬ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጠው እስካሁን ድረስ ቆየው። ላሞችን፣ አህዮችንም፣ በጎችንም፣ ወንዶች ባሪያዎችንም፣ ሴቶች ባሪያዎችንም አገኘው። አሁን በፊትህ ሞገስ አገኝ ዘንድ ለጌታዬ ለማስተዋወቅ ላከው። መልእክተኞችም ወደ ያዕቆብ ተመልሰው እንዳሉት ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱ ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር አራት መቶ ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች፣ መንጎች፣ ላሞች፣ ግመሎች በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ወይ፣ የአባቴ የይስሐቅ አምላክ ወይ፣ ወደ ምድርህ ወደ ተወለደህበት ስፍራ ተመለስ፣ በጎነትን አደርግልሃለሁ ያልኸኝ እግዚአብሔር ሆይ፣ ለባሪያህ ከሰራኸው ከምሕረትህና ከእውነትህም ሁሉ ትንሽ ስ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህንን ዮርዳኖስ ተሻገሬ ነበር። አሁን ግን የሁለት ክፍል ሰራዊት ሆነው። ከወንድሜ ከኤሳው እጅ አድነኝ፣ መቶ እንዳያጠፋኝ፣ እናቶችንም ከልጆች ጋር እንዳያጠፋ እኔ ፈራለሁና፣ አንተ በእርግጥ መልካም አደርግልሃለሁ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከዚያውም ሁሉ ለወንድሙ ለኤሳው እጅ መንሻ አወጣ ሁለት መቶ እንስት ፍየሎችና ሃያ የፍየል አውራዎችን ሁለት መቶ እንስት በጎችንና ሀያ የበግ አውራዎችን ሰላሳ የሚያጠቡ ግመሎችን ከግልገሎቻቸው ጋር አርባ ላም አስር በሬ ሀያ እንስት ሀያ አስር የሃያ መንጎችን በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ መንጋውንና መንጋውንም አራርቁታለን። የፊተኛውን እንዲህ ብሎ አዘዘው ወንድሜ ኤሳው ያገኘህ እንደሆነ አንተ የማነህ ወደ የትስ ትሄዳለህ በፊትህ ያለው ይህስ የማነው ብሎ የጠየቀህ እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ የያዕቆብ ነው እርሱ ደግሞ እነሆ ከኋላችን ነው በለው እንዲሁም ሁለተኛውና ሶስተኛውን ከመንጎቹ በኋላ የሚሄዱትን ሁሉ እንዲህ ብሎ አዘዘ ኤሳውም ባገኛችሁት ጊዜ ይህንኑ ነገር ንገሩት እንዲህ በሉት እነሆ ባሪያህ ያዕቆብ ከኋላችን ነው በፊቴ በሚሄደው እጅ መንሻ እታረቀዋለሁ ከዚያም በኋላ ምናልባት ይራራልኛል ፊቱንም አያለሁ ብሏልና እጅ መንሻ ከእርሱ ቀድሞ አለፈ እርሱ ግን በዚያች ሌሊት በሰፈር አደረ በዚያች ሌሊትም ተነሳ ሁለቱን ሚስቶቹን ሁለቱን ባሪያዎቹን አስራ አንዱን ልጆቹን ወስዶ የያቦቅን ወንዝ ተሻገረ ወሰዳቸውም ወንዙን አሻገራቸው፣ ከብቱን ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰው እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነከው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ። እንዲህም አለ ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አለቅህም አለ። እንዲህም አለ ስምህ ማን ነው? እርሱም ያዕቆብ ነኝ አለው አለው ። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ድና ቀረች ሲል የዚያም ቦታ ስም ጵንኤል ብሎ ጠራው። ጵንኤልም ሲያልፍ ፀሐይ ወጣች፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከዛሬ ድረስ የወርች ሹሉዳ አይበሉም፣ የያዕቆብን ጭን ይዞ የወርች ሹሉዳ አደንዝዟልና። የዛሬው ትረካ በዚህ ተጠናቋል። በቀጣይ እስከምንገናኝ ድረስ መልካም ቆይታ።